እንኳን ለ18ኛው የኢትዮጵያ ብሔራዊ ሰንደቅ ዓላማ ቀን ክብረ በዓል ሁላችንንም በሰላም አደረሰን። ዛሬ የተሰበሰብነው በህገ መንግስታችንና በሰንደቅ ዓላማ አዋጅ ቁጥር 8 63 ህዝብ 2006 አንቀጽ 2 መሰረት የተደነገገውን በየአመቱ ጥቅምት ወር መጀመሪያ ሳምንት ሰኞ የሚከበረውን የሀገራችን ሉዓላዊነት ምልክት የሆነውን የጋራ አርማችን የሰንደቅ ዓላማችን ቀን ለማክበር ነው። ሰንደቅ ዓላማችን የብዝሃነታችን፣ የእኩልነታችን፣ የህብረ ብሔራዊ አንድነታችን መገለጫ ነው። ሆኖም ዛሬ ለሰንደቅ ዓላማችን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 እንዲሁም ወደ ብሩህ ከፍታ ዘመን እየተሻገር መሆናችን የምናውጅበት ነው።